ሰላም ጥነስጥልን ውድ የቻናሏችን ታዳሚዎች፣ ለጆሯችሁ ይሆናሉ ያልናቸውን መረጃዎች ይዘን ተገኝተናል። እስከ ፍጻሜው አብራችሁ እንድትሆኑ እየጋበዝን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። ዛሬ የምናቀርብላችሁ መረጃ አዲስ አድማስ ጋዜጣ ከአንድ ተከታታዩ ያገኘውን ዘለግ ያለ ኤርትራን የሚመለከት መረጃ ነው። እሱን ነው የምናቀርብላችሁ። ኤርትራ የተዘነጋች የቀይ ባህር ደጃፍ ኤርትራ የምትመራው ነፃነትን በፍጹም በማይፈቅድ አምባገነን መንግስት ነው ኢንጂነር ፓውሎ አንቶኒዮ የኤርትራ ባህረኞች ማህበር ፕሬዚዳንት በዓለም ላይ ያሉ የሰብአዊ መብት ተሟጋጅ ተቋማትና ተጽዕኖ ፈጣሪ ሰዎች የማይናገሩላትና ዘብ የማይቆሙላት ሀገር ነች ኤርትራ ይሁን እንጂ በየቀኑ ከፍተኛ የሰብአዊ መብት ጥሰትና ስቃይ የሚደርስባት የተዘነጋች ነች። የሻቢያ መንግሥት ሀገሪቱን እንደ ወታደራዊ ካምፕ ከያቅጣጫው በአፈሙዝ ወጥሮ ያስተዳድራታል። በኤርትራ ውስጥ የሚኖሩ ዜጎች በጥብቅ አምባገነናዊ ቁጥጥር በፍርሃት ውስጥ ይኖራሉ። ነገ ምን እንደሚፈጠር ዋስትና የላቸውም። ሕይወታቸው ነፃ አይደለም። ወደፊት እጣፋንታቸው ላይ እርግጠኞችም አይደሉም። የዚህ ጽሑፍ አዘጋጅ በኤርትራ ውስጥ እየተካሄደ ያለውን ቅጥ ያጣ ሰብአዊነት ከዚህ እንደሚከተለው ለማጋራት ይወዳል። በአዲስ አድማስ ኢትዮጵያን ጨምሮ ዓለም አቀፉ ማህበረሰብ ይህንን ጉዳይ በአንክሮ እንዲመለከተው ከወዲሁ ያሳስባል። ዓለም አቀፍ ትኩረት የሚሻው በኤርትራ ውስጥ በእግር ብረት ከወርች የታሰረው ህዝብ ብቻ ሳይሆን በጠባጫሪው የኢሳያስ መንግሥት የሚታመሰው ቀጠናም ጭምር ነው። በኤርትራ ዲሞክራሲያዊ መንግሥት መመስረት በቀጠናው የሚታየውን አለመረጋጋት ለማስከን ጭምር ስለሚረዳ እነሆ ትኩረት እያልኩ የሚከተለውን ዝርዝር ሐሳቦች እንደሚከተለው አነሳለሁ፣ ይላል ጸሐፊው ለአዲስ አድማስ በላከው ጽሑፍ። በኤርትራ ካሉት ችግሮች አንዱ ላልተወሰነ ጊዜ የሚሰጥ ብሔራዊ አገልግሎት ነው። ኤርትራ ውስጥ ማንኛውም ወጣት ለውትድርና ወይም ለመንግስት መስራት የግዴታው ነው። ዜጎች ይህንን መሰል ፕሮግራም ሲጀመር ለአጭር ጊዜ ብቻ እንደሚቆይ ቃል ተገብቶላቸው ነበር። እንደ እውነቱ ከሆነ ግን ብዙ ኤርትራውያን ለዓመታት አልፎ ተርፎ ከአስርት ዓመታት በላይ በውትድርና ብሔራዊ አገልግሎት ለመቆየት ይገደዳሉ። ፍላጎት ባይኖራቸውም እንኳን መብታቸውን ተጠቅመው ለመውጣት አይችሉም። የሰብአዊ መብት ጥሰቱ በዚህ ብቻ አይቆምም። ለማገልገል ፍቃደኛ አለመሆን ወደ እስር ቤት መወርወርን በማጎሪያ ቤት ለስቃይ መዳረግንም ያስከትላል። ወጣት ታዳጊዎች እንኳን ከትምህርት ቤት ተወስደው በወታደራዊ ካምፖች ውስጥ፣ በመንግስት ፕሮጀክቶች ውስጥ እንዲሰሩ ይገደዳሉ ይህ አስገዳጅ የውትድርና ስልጠና ስርዓት ሀገሪቱን ለመጠበቅ አይደለም። በስልጣን ላይ የሚገኘው የሻዕቢያ መንግስት ህዝቡን ለመቆጣጠርና የዜጎችን ጉልበት ለመበዝበዝ የነበረው አምባገነናዊ ስርዓት ነው። ለዚህ ነው ብዙ ኤርትራውያን በገዛ ሀገራቸው በባርነት እንደሚኖሩ የሚሰማቸው። ከዚህም በላይ ኤርትራ የምትመራው ነፃነትን በፍጹም በማይፈቅድ አምባገነን መንግስት ስር ነው። ፕሬዚዳንት ኢሳያስ አፈወርቂ ኤርትራ እንደ አገር ከተመሰረተች ጊዜ ጀምሮ በስልጣን ላይ ያሉ ሲሆን ምንም አይነት የፖለቲካ ተቃውሞም ሆነ የፓርቲ እንቅስቃሴ ስርዓታቸው አይፈቅድም። ነፃ ምርጫ የለም። ነፃ ጋዜጦች አይታሰቡም። ደብዛቸው የጠፉ ጋዜጠኞች እንዳሉ ልብ ይሏል። መንግሥትን የሚቃወም ሲቪክ ማኅበራትም ሆነ የግል ድርጅቶች ለይምሰል እንኳን አይገኙም። ባለስልጣናትን የሚሞግትና ለምን ብሎ ለመጠየቅ የሚሞክር ማንኛውም ሰው እጣ ፈንታው እስር ነው። ሊታሰር ሊሰቃይ፣ ወይም በቀላሉ ደብዛው ሊጠፋ ይችላል። መንግስት ሁልጊዜ የውጭ ጠላቶች ኤርትራን ለመጉዳት እየሞከሩ ነው ይላል። በተለይ ከኢትዮጵያ ጋር የነበረውን ትርክት እንደ አንድ ትልቅ ፕሮፓጋንዳ በማንሳት በዚያ ጥላ ስር ለመሸሸግ ይሞክራል። ሆኖም ዓለም ያወቀው ፀሐይ የመውቀው ሐቅ እንደሚያሳየን ይህንን ሰበብ በመጠቀም ሀገሪቱን በጥብቅ ቁጥጥር ስር የማድረግ ያረጀ ያፈጀ ስልት ነው የሚከተለው። የዚህ ጽሑፍ አዘጋጅ የኢትዮ ኤርትራ ድንበር በተከፈተ ሰሞን በስፍራው ተገኝቶ እንደታዘበው ኤርትራ ከፖለቲካዊ ጭቆና በተጨማሪ ከፍተኛ ሰብዓዊ ቀውስ ያለባት አገር መሆኗን ለመመልከት ሞክሯል። ኢኮኖሚው ፍጹም ሽባ ሆኗል። ፈርሷል ማለት ይቀላል። ብዙ ሰዎች በድህነትና በረሃብ ይሰቃያሉ። በርካታ ወጣቶች በውትድርና አገልግሎት ግዳጅ ውስጥ ስላሉ በነፃነት መስራት መነገድና ቤተሰቦቻቸውን መደገፍ አይችሉም። አብዛኛው የኤርትራውያን ቤተሰቦች በቂ ምግብ እንኳን ለማግኘት ይቸገራሉ። በዚያች ዝግ አገር ውስጥ ተስፋ ለማግኘት እንኳን በጣም ከባድ ነው። አንድ ሙሉ ትውልድ ኤርትራዊ የመጥፋት አደጋ ተጋርጦበታል። በአገራቸው ውስጥ ምንም አይነት ተስፋም ሆነ የወደፊት ራእይን አያዩ። በዚህም ምክንያት ብዙዎቹ ከዚያች የጨለማ አገር ውስጥ ለማምለጥ ሲሉ ህይወታቸውን ለአደጋ ያጋልጣሉ። በረሃ አቋርጠው ከአጋቾች ጋር ይጋፈጣሉ። አንዳንድ ጊዜ አውሮፓ ለመድረስ ሲሞክሩ በሜዲትራንያን ባህር ሰጥመው ይሞታሉ። ኤርትራ የፈጠረችው የስደተኞች ቀውስ ኤርትራውያንን ብቻ ሳይሆን ሌሎች በርካታ ሀገራትንም ጭምር እየጎዳ ይገኛል። ከሁሉም በላይ የሚያሳዝነው ግን ዓለም አቀፉ ማኅበረሰብ የኤርትራን ስቃይ ችላ ማለቱ ነው። አንዱ ምክንያት ኤርትራ ጥቂት የተፈጥሮ ሀብት ያላት ትንሽ አገር መሆኗ ነው ይለናል በአልጀዚራ ላይ ምልከታውን ያሰፈረልን ጸሐፊ። ይህንን ሐሳብ የዚህ ጽሑፍ አዘጋጅም ይጋራዋል። እንደ ሌሎች ዘይት፣ ጋዝ ወይም አስፈላጊ የንግድ መስመር ያላቸው አገሮች በቂ ትኩረት እያገኘች አይደለም። በዚህም ምክንያት የሰብአዊ መብት ተሟጋቾችን ጨምሮ ሀያላን ሀገራት ጭምር በኤርትራ መንግስት ላይ በቂ የሚባል ጫና ሲፈጥሩ አይታዩም። ለሰብአዊ መብት መከበርና ለዜጎች ፍትህ ከመቆም ይልቅ ቀጠናውን ለመቆጣጠርና በመዳፋቸው ስር ጸጥ አድርገው ለማቆየት የበለጠ ሲለፉ እንመለከታለን። ይህ ዓለም አቀፋዊ ግዴለሽነት የኤርትራ መንግስት በሕዝቡ ላይ ያለ ከልካይ አምባገነናዊ መዳፉን መጫኑን እንዲቀጥል አድርጎታል። ይህንን መሰል ግድ የለሽ እና ለዘብተኛ አቋም በዓለም ዙሪያ ላሉ ሌሎች መሪዎች በጣም አደገኛ መልእክት የሚያስተላልፍ መሆኑ ግን ሊሰመርበት ይገባል። ይህ ስርዓት ወደ ውጭ ለተሰደዱ ኤርትራውያንም የበለጠ ከባድ ነው። ብዙ የኤርትራ ስደተኞች የመንግስትን ስለላ ዛቻና የግዳጅ የውጭ ምንዛሪ ክፍያ ወይም የዲያስፖራ ግብር መቋቋም አልቻሉም። ከትውልድ አገራቸው ቢወጡም የኤርትራ መንግስት ከሩቅ ሊቆጣጠራቸው ሲሞክር ወይንም ቤተሰቦቻቸውን እንደመያዣ ይስተዋላል። በዚህ ምክንያት በአገራቸው ውስጥ ስለሚሆነው ነገር ለመናገር ሳይችሉ ቀርተው አፋቸው ተሸብቦ እየኖሩ ነው። አሁንም ኤርትራ ውስጥ ስላሉት ቤተሰቦቻቸውና ለራሳቸው ደህንነት ጭምር ስጋት አለባቸው። ይህ የሚያሳየው የኤርትራ ጨቋኝ ገዢ አካል ከድንበር በላይ እጁ መርዘሙንና በውጭ የሚኖሩ ኤርትራውያንም ህይወት ጭምር አደጋ ውስጥ መውደቁን ነው። ኤርትራ ውስጥ ሁሉም ነገር ከወታደራዊ ጉዳይ ጋር የተያያዘ ነው። ትምህርት ቤቶች ተማሪዎችን የሚያዘጋጁት ለዩኒቨርሲቲ ወይም ለሥራ ሳይሆን ለውትድርና አገልግሎት ነው። ሥራዎች በአብዛኛው በሻቢያ በኩል ይሰጣሉ። የመንግሥት ሰራተኛ ደሞዝ በጣም ዝቅተኛ ነው። ዜጎች ሰርተው ጥረው ግረው መለወጥ የማይችሉበት ወጥመድ ውስጥ ይገኛሉ። ይህንን አስከፊ ጭቆና ዕድል ቀንቷቸው ሰብረው የሚያመልጡ እጅግ ጥቂቶች ናቸው። ድንበሩ ስለተዘጋ በስደት አገር ጥለው መጓዝ አይችሉ። በመንግሥት ፕሮፖጋንዳ የታፈነ በኤርትራ ሰማይ ስር ፍርሃት አየሩን የሞላ ነው። በማኅበረሰቡ መካከል መተማመን ተሰብሯል። ምክንያቱም ሁሉም ሰው ጎረቤቴ ወይም ጓደኛዬ ለባለሥልጣናት ሊያሳውቅ ይችላል ብሎ ይፈራል። ይህ አስከፊ ሥርዓት እንዴት በዚህ ልክ ሊንሰራፋ ይችላል ብለን በጥልቀት ስናስብ በኤርትራ ያለው ችግር ጊዜያዊ እንዳልሆነ ግልጽ ይሆነልናል። የረዥም ጊዜ የተሳሳተ ትርክትና ጥላቻ የወለደው ሥርዓት አካል መሆኑ ይገባናል። ኢሳይያስ አካሄዱን ለመቀየር ፍጹም ፍላጎት የለውም። ዋናው ዓላማው በሕዝብ ላይ ምንም ቢደርስ በሥልጣን ላይ መቆየት ነው። ይህ ለኤርትራ ብቻ ሳይሆን ለመላው ቀጠና ትልቅ ችግር ይፈጥራል። ከኤርትራ የሚሰደደው የስደተኞች ጎርፍ በጎረቤት አገራት ላይ ከፍተኛ ጫና እየፈጠረ ይገኛል። አገራችን ኢትዮጵያን ጨምሮ ሱዳንና ሌሎች የጎረቤት አገራት ላይ ስደተኞች ትልቅ ጫና ፈጥረዋል። ጠለቅ ብለን ስናየው አውሮፓ ውስጥ የተፈጠረው የስደተኞች ትርምስ የዚሁ ፈተና አካል ነው። ምዕራባውያኑ ከምንጩ መፍትሔ ከማምጣትና አምባገነናዊ ስርዓት እንዲወገድ ከህዝቡ ጋር ከመስራት ይልቅ ድንበሮቻቸውን በኤሌክትሪክ ሽቦ ማጠር ምርጫቸው አድርገዋል። ዓለም በኤርትራ ጉዳይ የመረጠው ዝምታ ታላቅ የሞራል ውድቀት ነው። ሰብአዊ መብት በሁሉም ቦታ ለሁሉም ሰው በእኩል አስፈላጊ ነው። ኃያላን አገሮችና የሰብአዊ መብት ተሟጋቾች፣ ግብረሰናይ ድርጅቶች የኤርትራን ስቃይ አይናቸውን ጨፍነው እየሸሹት ነው። ለሁሉም ሰው ሰብአዊ ክብርና ነፃነት ይገባዋል። ይህ ግን ለኤርትራና ኤርትራውያን ሲሆን አይሰራም። ቸልተኝነት የአንዳንድ ሰዎች ህይወት ከሌሎች ያነሰ ዋጋ እንዳለው ተደርጎ እንዲቆጠር አደገኛ መልእክት ያስተላልፋል። ይህ ድርጊት ከሞራል ውድቀትም ያለፈ ግዙፍ ስህተት ነው። በእኔ እይታ የኤርትራ ህዝብ የዓለምን ትኩረት፣ ክብርና ያልተገደበ ድጋፍ ሊያገኝ ይገባዋል። የኤርትራ የጭቆናና አምባገነናዊ ስርዓት የእውነተኛ የሰው ልጆች ሁሉ ህመም ሊሆን ይገባል። ነፃነትን ሳያዩ የሚሞቱ ሽማግሌዎችንም ልብ ይሰብራል። በዚህ ስርዓት የሚሰቃዩ ኤርትራውያን ሁሉ ሰርተው ከቦታ ቦታ በነፃነት ተንቀሳቅሰው የመኖር መብት ያላቸው ሰዎች ናቸው። በመሆኑም ትኩረት ይሻሉ። የኤርትራ መንግስት አገራዊ ስጋት ስላለ በውጪ ወራሪ ምክንያት በጠንካራ አምባገነናዊ ስርዓት ስር ሁሉም ብሔራዊ ውትድርና እየሰለጠነ በተገደበ ነፃነት መኖር አለበት የሚል ውሃ የማያነሳ ፕሮፓጋንዳ ሁሌም ይነዛል። ይሁን እንጂ ከኢትዮጵያ ጋር በተደረገው የሰላም ስምምነት ጊዜም ቢሆን ኢሳያስ ለህዝቡ ነፃነትን የመስጠት ዕቅድ እንዳልነበረው ግልጽ ነው። አሁንም አፈናው በዚሁ ልክ ቀጥሏል። ይህ የሚያሳየው ለኤርትራውያን እውነተኛ ስጋት በጠላትነት የተፈረጁ ጎረቤቶች ሳይሆኑ ራሳቸው ገዢዎቹ መሆናቸው ነው። የዚህ ጽሑፍ አዘጋጅ የዓለም አቀፉ ማኅበረሰብ በኤርትራ ጉዳይ አንድ ውሳኔ ላይ መድረስ አለበት ብሎ ያምናል። የኤርትራውያን መከራና ስቃይ ፍጹም ቸል ሊባል አይገባም። ፖሊሲ አውጪዎች፣ ጋዜጠኞችና የሰብአዊ መብት ተሟጋች ድርጅቶች የኤርትራን ቀውስ ቅድሚያ መስጠት አለባቸው። በሃያላን ሀገሮች የእርስ በርስ የዝሆኖች ልፊያ ላይ ብቻ ማተኮር በቂ አይደለም። እያንዳንዱ የሰው ልጅ ለምድራችን በእኩል አስፈላጊ ነው። ሐሳቤን ሳጠቃልል ይላል ጸሐፊው፣ ሐሳቤን ሳጠቃልል በኤርትራ ያለው ቀውስ ከሰብአዊ መብቶችና ከሰው ልጆች ርኅራሄ ያፈነገጠ እውነተኛ ወንጀል፣ ጥልቅ ቀውስና ልብ የሚሰበር ድርጊት መሆኑን አምናለሁ። ኤርትራን የተዘነጋች አገር ብቻ ብሎ መግለጽ በቂ አይደለም። የኢሳይያስ አምባገነናዊ ጭካኔ የተሞላበት በሰው ልጆች ላይ የተቃጣ ድርጊት ትኩረት ሊሰጠው ይገባል። መቋጫ በሌለው ብሔራዊ የውትድርና አገልግሎት ሳቢያ ለታሰሩ በረሃብ ለሚሰቃዩ በድህነትና በፍርሃት ለሚገኙ ዜጎች ርኅራሄ ሊሰማን ይገባል። የዓለም ማኅበረሰብ ዝምታው የውድቀት ምልክት መሆኑን ሊገነዘብ ይገባል። ከሁሉም በላይ የኤርትራ ሕዝብ ራሱ ዝምታውን መስበር ታሪኩ፣ መብቱና ማንነቱ እንዲመለስለት ዘብ መቆም አለበት። ኤርትራ የተረሳች አገር ሆና መቀጠል የለባትም። ሕዝቦቿ ነፃነት፣ ክብርና የወደፊት ተስፋ ያሻቸዋል። በፍርሃትና በአምባገነናዊ ስርዓት ተሸብበው እስከ መቼ ይኖራሉ? ፍትህ ለሰው ልጆች ሁሉ ይስፈን። ሰላም በማለት አዲስ አድማስ በኢንጂነር ፓውሎ አንቶኒዮ ተጽፎ የተላከለትን ዘለግ ያለ ጽሑፍ ያገባድዳል። እኛም በቻናላችን ስም ሰላም ለሀገራችን ሰላም ለምድራችን እየተመኘን እንሰናበታለን። እስካሁን ስትከታተሉት የነበረው ከጥቁር አንበሳ ቲዩብ ሲተላለፍ የነበረውን የመረጃ ሰዓታችን ላይ ያቀረብነውን ጽሑፍ ነበር። አብራችሁን ስለነበራችሁ እያመሰገንን ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ እያልን እኛ እዚህ ጋ ተሰናበትን። ሰላም